አለይኩም ወረህመቱላሂ ወበረካቱ የተከበራቸው የተወደዳችሁ ያገ እን እያመርቱበት ሰላማችሁ። ዛ ዛሬ በአዲስ ቪዲዮ መብቻለው። ምንድን ነው ሹርባ ቲማቲም የምሰራ ነው። እንዴት አድርጌ እንደምሰራ ላሳያችሁ። ሀዜናጭ ሽንኩርት አለኝ። ሁሉም ለሹርባው አይደለም ለዳቦ ነው። እዚህ ደግሞ ጦስኛለኝ ሬጋኖ ማለት ነው። ይሄም ሬጋኖ ነው፣ ግን ጎማው የእሱ አይደለም። በፌስታል ነበር የመጣው እዚህ አድርጌ ነው ማለቅ ጀምሯን እያለቀ ይሄም ጦስኝ ነው እንደምታዩት። እዚህ ቅቤ ያለኝ፣ እዚህ ብረድስት ያለኝ እንትነው ያለ ያ ነው ሳሞሌው። በዚህ መልኩ ቆራጫው፣ በዚህ መልኩ ቆራረጨው ነው እንደዚህ። ነጭ ሽንኩርትና ቅቤ ጦስኝ አርጌ በጥብጨቅ አባለሁ። እና ላይ ተላይ ጅቡናች ይዛረጋሉ። አሳያችኋለሁ እንዴት እንደምሰራ። በመጀመሪያ ሽንኩርት ያስፈልገናል። ለሹርባ ትንሽ የሽንኩርት እሱ ነው፣ ልጨ አሳያችኋለሁ በጣም የሚጣፍጥ ሹርባ ነው። ሴት ይሄ ተወጣለች የእንግሊዝ ሀገር ሹርባ ነው። የአውሮፓ የፈረንሳ ሹርባ ነው። ብዙ ጊዜ እነሱ ነው ብቻ የሚጣጡት ማለት ነው እና ይፈጫል። ስለሚፈጭ ቁጥር የለም ሽንኩርቱም ባይደቅ ማለት ነው ይፈጫን ሹርባ። ሲበስል ቲማቲም ይፈላ። የምትጠቀመው ግማሽ ሽንኩርት ነው ሙሉ አልጠቀምም፣ ለምሹርባ ቲማቲም ብቻ ነው። ያው ግን ትንሽ ሽንኩርት ይገባበታል እሱም ይሄ ይቺ ትበቃኛለች ግማሿ ማለት ነው ች ሙጭቅና ቅቤ ያረካለሽ ብረት ድስት ላይ ሽንኩርትን ለማቁላላት

ሰፍሬ አረጋለ ሰሃኑ ላይ እንደምትመለከቱት ይሄ ይበቃኛል። ይህን አቀልጠዋለሁ በማክሮወብኩ ማለት ነው። ከዛ ነጭ ሽንኩርት ተፈቃፍቅበታለሁ። ቅቤያችን በዚህ መልኩ ቀልጧን እንዳያሳረረብን ምግባችንን ትንሽ ዘይቱን እናደርግበታለን። ዝርዴ ቅቤ ብቻውን ሲሆን ያሳረራን ያቃጥላል ምግብ አሁን ትንሽ ጋሊበልና ሁለቱም ሽንኩርቱ እናደርግበታለን። የምትመለከቱት ቅቤ በዚህ መልኩ ቀልጧል። አያችሁት። አሁን ጦስኝ ያደረግበታለሁ። ጦስኝ ወይም ረጋ ነው። ይህኛው አለቀ። ይህን ከፈረንሳ ነው ያመጣችሁ ሴትዬ። በጣም ነው የሚጣፍጠው። የፈረንሳ ረጋ ነው። ይኸኛውም ጨምርበታለሁ። ይሄ ደግሞ የኢትዮጵያ ተወሰኝ ነው። ይሄ ከኢትዮጵያ ነው ያስመጣሁት። የሳውዲውም አለ። የሳውዲው እንትኑ ትላልቅ ነው፣ ከጣሉ ትላልቅ ነው። አሁን ነጭ ሽንኩርቶቻ እናደርግበታለን። አሁን ወደ ሽንኩርታችን እንሂድ ነው በዚህ መልኩ እናቆያለን ማለት ነው። ሽወደች ነጭ ሽንኩርት ይፈቀፈቃል። ለ ለዲያቦ ማለት ነው ቅቤው ላይ የማረጋው እዚህ ላይ አረጋለሁ። ካቀለት ቅቤ ላይ ማለት ነው ጦስኝ ካረኩበት ቅቤ እንደዚህ ብሎ ነጭ ሽንኩርቱን ይጠጣ ጣም እንድሰት አዛ ዲያቦን እንቀባዋለን ማለት ነው። ይህን ደግሞ ሁለቷን ደግሞ እንትን ለሾርባ ቲማቲማችንን ደግሞ ልጨመለሳለሁ፣ ቪዲዮ እንዳይረዝምባቸው እሺ አንድ ቲማቲም ላሳያችሁ፣ እንዴት እንደመለጠው እናንተ ቀቀላችሁ መላጥ ትችላላችሁ። እኔ ግን አልቀቅለው። ለምን ቲማቲሙ ይፈጫና ሲፈጭ፣ ይሞታል ጥቅሙ ይሄዳል። መጀመሪያ ቅቅዬ፣ በኋላ አቁላልቸው፣ እንደገና ፈጨቸው ምናምን ይሄ ይሞታል? ስለዚህ የቲማቲም ጥቅሙነቱ ይሄዳል ማለት ነው። ስለዚህ እንደዚህ አርኬ ነው መለጠው ማለት ነው። በዚህ መልኩ

ቲማቲም ነጭ ሽንኩርትና አብሮ አሁን ጨው አደረግበታለሁ። ቲማቲም እንዲበስል ትንሽዬ ጨው አደረጋለሁ። ማጅ ስለማድረግ አላበዛም። ጨ ያው እንዲበስል ብቻ ነው። ቲማቲም መዳሜ የመዳሜ ስለራባት ቶሎ ቶሎ ለማለት ግማሽ ማጅ

እንትን፣ ትንሽ ቅመሙና ቲማቲሙ እንትን ይብልና ትንሽ ውሃ እንጨምርበታለን። እሳቱን ከፍ እናደርጋለን። ሊወጥ እንትን ቲማቲሙ ከበሰለ በኋላ እንትን እናደርጋለን። ሬሃ ፔንስል ማለት ነው። ሹልደት ያሁ የፈላው ውሃ አረግበታለን። ትንሽ ሳይበዛ ሳይበዛም እንዳይቀጥል ማለት ነው። በዚህ መልኩ አሁን ዳቦችንን እንቀባለን። ሚቀባ ነው። ኦራንጅ ያለው አለ። እሺ ወደች የሹርባችን በዚህ መልኩ ጋር ነው፣ እንደምትመለከቱት እዚህ ሬሃን አለኝ። ሬሃን ለማታውቁ ፔንስል፣ በእንግሊዘኛ ፔንስል ይባላል፣ በአረብኛ ሬሃን፣ በአማርኛ ደግሞ በሶ ብላ ነው መሰለኝ የሚባለው። አሁን ወደ ዳቧችን ለመቀባት እንሄዳለን። እሺ ወደች ያዚህ ጅቡና አለ። ጅቡነት ቤዛ ሙዞረላ አሁን ይሄን እንትናችን እንቀባዋለን። እንደዚህ ነው የምንቀባው፣ አርጌ ሁሉንም ቀብቼ ብቻ መለሳለሁ። እሺ በዚህ መልኩ ሁሉንም ቀብቼ ጨርሻለሁ። አሁን ጅቡና እናደርጋለን። ይኸው እንደዚህ ነው ጅቡና የምናደርገው። አሁን ሾርባችንን እንፈጫለን። ቲማቲም በስሏል፣ እንፈጫለን። ጅቡናውንም ሁሉንም አድርጌ እመልሳለሁ። እሺ በዚህ መልኩ ማልኩ አድርጌ ጅቡናውን ጨርሻለሁ። አሁን ኦቭን ውስጥ ወይም ፎራን ውስጥ ደላለ ማለት ነው ላይናታችን አለኩስኩት

ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቻው ቻው።